መጽሐፍ አስቴር ምዕራፍ ሁለት አስቴር ንግስት ሆነች። ከዚህ በኋላ ንጉሱ ጠረክሲስ ቁጣው ሲበርድለት አስጢንን ያደረገችው ነገርና በእርሷም ላይ ያስተላለፈውን አዋጅ አሰበ። ከዚያም የንጉሱ የቅርብ አገልጋዮች እንዲህ የሚል ሐሳብ አቀረቡ፦ ለንጉሱ ቆንጆ ልጃገረዶች ይፈለጉለት፣ እነዚህን ሁሉ ቆንጆ ልጃገረዶች በሱሳ ግንብ ወደሚገኘው ልዩ የሴቶች መኖሪያ ቦታ እንዲያመጡ ንጉሡ በግዛቱ በሚገኙት አውራጃዎቹ ሁሉ ባለሥልጣኖችን ይሹም፤ እነርሱም የሴቶች የበላይ ኃላፊ በሆነው በንጉሱ ጃንደረባ በየጊ ኃላፊነት ስር ይሁኑ፤ የውበትም እንክብካቤ ይደረግላቸው። ከዚያም ንጉሱን ደስ የምታሰኘው ልጃገረድ በአስጢን ፈንታ ንግሥት ትሁን። ምክሩ ንጉሱን ደስ አሰኘው፤ በተባለው መሠረት አደረገ። በዚህ ጊዜ ከብንያም ነገድ የቂስ ልጅ የሰሜይ ልጅ የያር ልጅ መርዶኪዎስ የሚባል አንድ አይሁዳዊ በሱሳ ግንብ ይኖር ነበር። እርሱም የባቢሎን ንጉሥ ናቡከደነጾር ከማረካቸው ከይሁዳ ንጉሥ ከኢኮንያን ጋር ከኢየሩሳሌም በምርኮ ከተወሰዱት አንዱ ነበር። መርዶኪዎስ አንዲት አደሳ የምትባል ያጎቱ ልጅ ነበረችው። አባትና እናት ስላልነበራት ያሳደጋት እርሱ ነበር። አስቴር ተብላ የምትጠራው ይህች ልጃገረድ በተክለ ሰውነቷም ሆነ በመልኳ እጅግ ውብ ነበረች። አባቷና እናቷ ከሞቱ በኋላ መርዶክዮስ እንደ ራሱ ልጅ አድርጎ ወሰዳት። የንጉሱ ትእዛዝና አዋጅ በወጣ ጊዜ ብዙ ልጃገረዶች ወደ ሱሳ ግንብ ተወስደው ለጠባቂው ለሄጌ ተሰጡ። አስቴርም ወደ ንጉሱ ቤተ መንግሥት ወስዳ ለሴቶቹ ጠባቂ ለሄጌ በአደራ ተሰጠች። ልጃገረዲቱም ደስ አሰኘችው፣ በእርሱም ዘንድ መወደድን አተረፈች። እርሱም የውበት መንከባከቢያውንና የተለየ ምግብ ወዲያውኑ ሰጣት። ከቤተ መንግሥቱ የተመረጡ ሰባት ደንገ ደንገጥሮችን በመመደብም እርሷንና ደንገ ጥሮቿን ምርጥ ወደ ሆነው የሴቶች መጠበቂያ አዛወረ። መርዶኪዮስ እንዳትናገር አዟት ስለነበር አስቴር የየት ሀገር ሰውና የነማን ወገን እንደሆነች አልገለጸችም። መርዶኪዮስም አስቴር እንዴት እንደሆነችና ምንስ እንዳጋጠማት ለማወቅ በየዕለቱ በሴቶች መጠበቂያ አደባባይ አጠገብ ወዲያና ወዲህ ይመላለስ ነበር። አንዲት ልጃገረድ ወደ ንጉሥ ጠረክሲስ ዘንድ ለመግባት ተራዋ ከመድረሱ በፊት ስድስት ወር በከርቤ ዘይት፣ ስድስት ወር ደግሞ ልዩ ልዩ ሽቶ በመቀባትና በተለያዩ የፊት ቀለሞች በመዋብ በአጠቃላይ አስራ ሁለት ወር መቆየት ነበረባት። ወደ ንጉሱ ዘንድ የምትገባውም በዚህ ሁኔታ ሲሆን ሴቶቹ ከሚኖሩበት ስፍራ ወደ ንጉሱ ቤተ መንግሥት ስትሄድ መውሰድ የምትፈልገው ማናቸውም ነገር ሲሰጣት ነበር። ሲመሽ ወደዚያው ትሄዳለች፣ ሲነጋም የቆባቶች ኃላፊ በሆነው በንጉሱ ጃንደረባ በሻሽ ጋዝ ጥበቃ ስር ወደሚገኘው ወደ ሌላው የሴቶች መጠበቂያ ቤት ትመለሳለች። ደስ የተሰኘባት ካልሆነች እና በስሟም ካልጠራት ዳግመኛ ወደ ንጉሱ ዘንድ አትገባ። መርዶኪዮስ እንደ ልጁ አድርጎ ያሳደጋት ያጎቱ የአቢካይል ልጅ አስቴር ወደ ንጉሱ ዘንድ የምትሄድበት ተራ በደረሰ ጊዜ የሴቶች ልዩ ጥበቃ ቤት ኃላፊ የሆነው ሄጌ የነገራትን እንጂ ሌላ ምንም አልጠየቀችም። አስቴር በሚያዩት ሁሉ ዘንድ ሞገስ አገኘች። በነገሰ በሰባተኛው ዓመት ቴቤት በተባለው በአስረኛ ወር ወደ ንጉሥ ጠረክሲስ ቤተ መንግሥት ተወሰደች። በዚህ ጊዜ ንጉሱ ከሌሎቹ ሴቶች ሁሉ ይበልጥ አስቴርን ወደዳት። ከሌሎቹ ደናግልም ሁሉ ይልቅ በእርሱ ዘንድ ሞገስና መወደድን አገኘች። ስለዚህ የቴጌነት ዘውድ በራሷ ላይ ጫነላት፣ በአስጤንም ፈንታ ንግሥት አደረጋት። ንጉሱም ስለ አስቴር ክብር ለመኳንቱና ለሸማምቱ ሁሉ ታላቅ ግብዣ አደረገ። ባህሉም በየአውራጃዎቹ ሁሉ እንዲከበር አወጀ፣ በንጉሳዊ ልግስናውም ስጦት አደረገ። መርዶኪዎስ በንጉሡ ላይ የተጠነሰሰውን ሴራ ደረሰበት። ደናግሉ ለሁለተኛ ጊዜ ተሰብስበው ሳለ መርዶኪዎስ በንጉሡ በር ተቀምጦ ነበር። አስቴር ግን ልክ መርዶኪዎስ እንደነገራት የማን ወገንና የየት አገር ሰው እንደሆነች ደብቃ ነበር። ይህ የሆነበት ምክንያት መርዶኪዎስ በሚያሳድጋት ጊዜ ታደርግ እንደነበረው ሁሉ አሁንም ምክሩን ትከተል ስለነበር ነው። መርዶኪዎስ በንጉሡ በር ተቀምጦ ሳለ በሩን ከሚጠብቁት ከንጉሡ የጦር አለቆች ሁለቱ ገበታና ታራ ተቆጡ። ንጉሥ ጠረክሲስንም ለመግደል ዶለቱ። መርዶኪዮስም አድማውን ስለደረሰበት ለንግሥት አስቴር ገለጠላት። እርሷም ይህን ከመርዶኪዮስ ማግኘቷን ለንጉሡ ገልጣ ነገረችው። ነገሩ ሲጣራም እውነት ሆኖ ተገኘ። ሁለቱም ሹማምንት በስቅላት ሞት ተቀጡ። ይህ ሁሉ በንጉሡ ፊት በታሪክ መዝገብ ተጻፈ።